እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው። ከፍ ባለ ድምፅ እንጮሃለን፣ እግዚአብሔርን እናመልካለን። በቀድሞ በዓለማዊ ሙዚቃ ዘፋኝነቷ ተወዳጅና ታዋቂ የነበረችው አሁን ደግሞ ይህንን የዘፋኝነት ህይወት በመተው ወደ መንፈሳዊ ህይወት በመምጣት በኦርቶዶክስ ቤተ ክርስቲያን ውስጥ በዝማሬ አገልግሎት እያገለገለች የምትገኘው ዘማሪት አቦነሽ አድነው በጠና መታመሟት ሰምቷል። ይህም ጉዳይ በተለያዩ ማህበራዊ ሚዲያዎች ላይ መዘዋሩን ተከትሎ እጅግ ብዙ ኢትዮጵያውያን ፈጣሪ እንዲምራትና ወደ ጤንነቷ እንድትመለስ እየጸለዩላት ሲገኙ፣ ሌሎች ደጋግ ኢትዮጵያውያን ደግሞ በሚችሉት አቅም ሊረዷት ቃል እየገቡ ነው። ዘማሪቷ ከዚህ በፊትም በእንደዚህ አይነት ከባድ ህመም ውስጥ ሆና ከዛም ግን ከህመሟ ተሽሏት የነበረ ሲሆን ይህንንም ለማመስገን ዛሬ ለእኔ የሚልና በዩትዩብም ከ3 ሚሊዮን በላይ እይታን ያገኘ ምስጋና መዝሙርን ለቃ ነበር። ዛሬ ለእኔ ፍጹም አዲስ ቀን ነው። አልጋሽን ጣይና ተነሽ ተብያለው። ዘመን ጨምሮልኝ ለዜማ ቆም ያለው የሚል መዝሙርና እግዚአብሔርን የምታመሰግንበትን እንግዲህ ብዙዎች የተከታተሉትን መዝሙር ከዚሁ ከህመሟ ጋር በተገናኘ ተሽሏት እንግዲህ ለዝማሬ ቆማ ነበረ። ታዲያ አሁን ግን ህመም በድጋሚ ተከስቶ እንግዲህ በአጋጠማት በዚህ ህመም ምክንያት ሰርጀሪ የተደረገላት ሲሆን የህመሟ ሁኔታም ትንሽ ከበድ ያለ በመሆኑ ኢትዮጵያውያን በጸሎት እንዲያስቧት ጥሪን አቅርባለች። በተለይ ደግሞ ልጇ ወደ ማህበራዊ ሚዲያ በመምጣት የእናቷን በጽና መታመም ይፋ ካደረገች በኋላ ዘማሪት አቦነሽ አድነው ከባድ የጤና መታወቅ እንዳጋጠማት መረዳት ተችሏል። በዚህም ሁኔታ እንግዲህ በአጋጠማት ህመም ምክንያት ህክምናዋን እየተከታተለች የቆየች ሲሆን ነገር ግን ደግሞ ጉዳዩ እንደታሰበው ቀላል እንዳልሆነ ልጇ የገለጸች ሲሆን፣ እናቴ ብዙ ፈተናን አልፋለች። አሁንም ከባድ ፈተናን እየተጋፈጠች ትገኛለች። ከዚህ ፈተና ደግሞ አልፋ በህይወት ላያት እፈልጋለሁ። ና እባካችሁ ኢትዮጵያውያን በጸሎት አስቧት የሚል መልእክት እንግዲህ በቪዲዮ ያስተላለፈችውን ጉዳይ ተከታትለን እንመለሳለን። እናንተም ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ኑን እያለን ቪዲዮን ተመልክተን እንመለስ። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት ግን ከ የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት ያጽናናታል። እናንተን በጣም ነው የምትወደውስ ነው። ጌታ አያምነው እርሱ መቅደሱም ሞላው የምሕረት ልብሱ። ከፍ ባለ ድምጽ ስንጮሃለን እግዚአብሔርን እናመልካለን። ለስላሴ ክብርን ዘምራለን። አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ ቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ወቅት ከሕመሟ እንድትፈወስና እንዲሁም ደግሞ ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ሕዝብ ምዕመን በጸሎት እንዲያግዛት ልጇ ጥያቄ አቅርባለች። ዘማሪ አቦነሽ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ ከፍተኛ መሆኑ የሚታወቅ ነው። በዚህ አስቸጋሪ ጊዜ ሁላችንም በአንድነት በመሆን ፈጣሪ ምህረቱን እንዲልክላትና እንዲሁም ደግሞ በፍጥነት ወደ ዝማሬ አገልግሎቷ እንድትመለስ በጸሎት እናስባት። እህታችን ፈጣሪ ምህረቱን ይላል። እንግዲህ ውድ የሁሉ አዲስ ሚዲያ ቤተሰቦች እንደሰማችሁት ዘማሪት አቦነሽ አድነው እጅግ ከባድ የጤና እክል አጋጥሟታል። በልጅቷም መልእክት ላይ መረዳት እንደሚቻለው ያጋጠማትም ትንሽ ውስብስብ እንደሆነና እናቴ በከባድ ፈተና ውስጥ ነበረች አሁንም በከባድ ፈተና ውስጥ እያለፈች ነው። ስለዚህ እስካሁን ድረስ ዝም ብለናል። አሁን ግን ይህንን ጉዳይ ለኢትዮጵያ ሕዝብ እንዳሳውቅ ልቤ እያስገደደኝ ነው የሚል ሀሳብን ተናግራ ለእናቷ ኢትዮጵያውያን እንግዲህ ከጎኗ እንዲቆሙ ጥሪን አቅርባለች። ይህም የሚያሳዩ ምናልባት የአቦነሽ አድነው ህመም ትንሽ ኮምፕሊኬትድ ሊሆን ይችላል እና እርዳታ እንደሚያስፈልጋት ግልጽ ነው። በመግቢያችን ላይ እንደነገርናችሁ ዘማሪት አቦነሽ አድነው በተመሳሳይ ሁኔታ ከዚህ በፊትም በእንደዚሁ አይነት ህመም ተጠቅታ ከዛም በኋላ ህክምናን ተከታትላ ነበር። በህክምናም ጥሩ ለውጥ ተገኝቶ በጤንነት ላይ ሆና ነበር በጤንነት ላይ ከመሆን ባሻገር ራሱ አልፋ እንግዲህ ለእግዚአብሔር ምስጋናን አቅርባ ነበረ። ይህም ቪዲዮ በዩቲዩብ ቻናሏ ላይ ተለቆ ነበረ። ከዚህ በኋላ ነው እንግዲህ ይህምም ደግሞ ከጥቂት ጊዜ በኋላ ተመልሶ መጥቶ አሁን ላይ ለአልጋ ይዳረጋት። በቅርቡም ሰርጀሪ ወይም ቀዶ ጥገናን አድርጋ የጤና ሁኔታ መሻሻል ላይ ቢሆንም ነገር ግን ያው ተደጋጋሚ ጉዳይ ስለሆነ ትንሽ ከባድ ሁኔታ ላይ እንዳለች ከቅርብ ምንጮች እንደዚሁም ከልጅቷም እያገኘ ነው መረጃ ያሳያል። ስለዚህ ሁላችሁ ኢትዮጵያውያን ሁላችንም በጸሎት ማሰብ ያስፈልጋል። ምክንያቱም እንደዚህ አይነት እርዳታ እየተጠየቀ ዝም ብሎ ማለፍ ተገቢ አይደለም ብለን አስበን፣ እኛም ይህንን ጉዳይ በዚህ ማህበራዊ ሚዲያ ላይ የሚያጋራ ነው እንደ አንድ ኢትዮጵያዊ የራሳችንን አስተዋጽኦ እናድረግ በሚል ነው እና እናንተም ይህንን ጉዳይ ለብዙዎች እንዲደርስ ሼር በማድረግና እህታችን አቦነሽ አድነው ተሽሏት ደግሞ በጤና እግዚአብሔርን በድጋሜ በዝማሬ እንድታገለግል እንግዲህ ምኞታችንና ጸሎታችን ነው። እናንተም መልካም ምኞታችን ግለጹላት። ውዲው ለአዲስ ሚዲያ ቤተሰቦች በፕሮግራማችን ላይ ያላችውን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው ብታውቋቸው ያላችሁን በመዝናኛው ዘርፍ እየተፈጠሩ እንደዚሁም ደግሞ ቁም ነገር አዘል መረጃዎችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በእርግጥ እኛ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ27 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በቅርቡም 50 ሺህ፣ 60 ሺህ እያለን እንግዲህ ቤተሰባችን እየበዛ እስከ መቶ ሺህ ሰብስክራይበር ጭምር እንደምንደርስ እናምናለን። እንደ ጊዜውም ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁ እንድሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናብትን። መልካም ጊዜ ይሁንላችሁ።